ዘይኮነ ስዕድያ ኢለ ምጥ ስዕድ ሰላም፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ በአዲስ ቪዲዮ ተመልሼ መጥቻለው የመጣሁት ደግሞ እንግዲህ ባሳለፍነው ሳምንት በሳውዲ አረቢያ የተፈጸመው ህገወጥ ድርጊት አለ ያን በተያያዘ እንግዲህ ልጁ አገር ገብቷል እንኳን ደስ ያላችሁ መልእክት እየተላለፈ ይገኛል ይህ ነገር እውነት ነው ወይ ወይስ ደግሞ ምንድን ነው የሚለውን ነገር ለማውራትና አስተያየቴን ለመስጠት ነው የመጣሁት እንግዲህ አንድ ቪዲዮ ሰርች የነበረ ከዛ ቪዲዮ በኋላም የተለያዩ ብዙ ቪዲዮዎች እየተሰሩ ነው። በሳውዲ አረቢያ ህግ እና ህግ መሰረት ነው እኔ እየተናገርኩ ያለሁት። ከዛ ውጭ ደግሞ አንዳንድ እህቶች እንግዲህ መጀመሪያ ላይ የገባው ቪዲዮ አይታችሁት ከሆነ ከልጁ ጋር በጣም የሚመሳሰል በጣም ነው የሚመሳሰለው በተለይ ጸጉራቸው ምናምን በጣም ይመሳሰላል። እንዲሁም ደግሞ የልጁ ፎቶ መሳሪያ የያዘበት ፎቶ በብዛት እየተለቀቀ ይገኛል። እንዲሁም ደግሞ ላይቭ ላይ ቁጭ ብለው በጣም ስለሱ ብዙ አስተያየት የሚሰጡ እንዲሁም ደግሞ ልጁን ማለት ለልጁ አስበው ወይም ደግሞ እሱ እንዳይያዝ አስበው ግን ኢንፎርሜሽን እየሰጡ ያሉ ሰዎችን አይቼ ስለሱ ላወራ ነው የመጣሁት። ምንድን ነው ስለ እነሱ ላወራ የመጣሁት። አንዳንድ ጊዜ ሶሻል ሚዲያን ስላገኘ ነው ወይም ደግሞ መናገር ስለቻልን ብቻ የምንናገረው ነገር እውነት ነው ወይም ትክክል ነው ማለት አይደለም። እንግዲህ እነዛ በቅንነትም ሊሆን ይችላል ከውቀት ማነስም ሊሆን ይችላል አላቅም። ብቻ ፎቶ ለጥፈው ፎቶ የለጠፉትን ሰዎች ሲሳደቡ ነበረ። ለምንድን ነው ፎቶ የለጠፋችሁት? እሱ እንዲያዝ ነው ወይ? ራሳቸው መያዝ ከቻሉ ራሳቸው ማድረግ እየቻሉ እናንተ በተገኘበት ይያዝ ወይም ደግሞ ካገኛችሁት ልጁን ምናልባት መንገድ ጀምሮ ከሆነ ወደ እናንተ ከተጠጋ እንዳታስጠጉ ብላችሁ ያላችሁት ለምንድን ነው ብለው አስተያየት እርስ በርሳቸው እየተወያዩ ነበረ። ግማሾቹ ደግሞ አይ እንደዛ አይደለም፣ እሱኮ እዚህ ሀገር ቦታውን እየጠቀሱ ማለት ነው እዚህ ደርሷል፣ እዚህ ቦታ ነው ተብሏል ምናምን እያሉ ልክ አዛ ይመስለው ግን ያለበትን ነገር እየተናገሩ ነበር። እና በነገራችን ላይ ዛሬ ጊዜው የቴክኖሎጂ ነው። እኔ ምን እንደማወራ የሌላ ሰው ዜጋ ማወቅ ከፈለገ እንኳን አይደለም፣ መንግስት፣ ማንኛውም ሰው ማወቅ ከፈለገ ይህንን ቪዲዮ ወስዶ ጎግል ላይ ትራንስሌት ማድረግ ብቻ ነው። ስለዚህ በሚፈልገው ቋንቋ በሚፈልገው በሚናገረው በሚሰማው ቋንቋ ይተረጎምለታል ማለት ነው እና ምን ለማለት ነው ስትናገሩ ወይም ደግሞ ስታዝኑ ምን እያደረግን ነው ብላችሁ እወቁ። እኔም ላይ መጥታችሁ አታሽቃብጪ ብላችሁ ቪዲዮ የሰራችሁ ሰዎች አላችሁ። እኔ እያሽቃበጥኩ አይደለም፣ ትክክለኛውን ህጉን እና ህጉን ነው የነገርኳችሁ። ሳውዲ አረቢያ ላይ ስትኖሩ ወለም ዘለም የለም። ከሰራችሁ በስነ ስርዓት ትሰራላችሁ፣ ካልሰራችሁ ደግሞ ራሳቸው ህጉን የሚያስከብሩት የራሳቸው ዜጋ፣ ህጉ እንዴት እንደሚሄድ ነው የተናገርኩት። ምናልባት ልክ አሁን ላይ ላይ ተቀምጠው ቲክቶክ ላይቭ ላይ ተቀምጠው የኛ እኮ ወንድማችን ነው፣ እናት አለው፣ አባት አለው፣ መያዝ የለበትም፣ እዚህ ቦታ ደርሷን ብላችሁ ስትናገሩ፣ የዛም ወገን እዛው ሀገር ላይ ተቀምጣችሁ ስታወሩ፣ የዛም ወገን እናት አለው ቤተሰብ አለው። ከዛ ላይ አገሩ ላይ ናችሁ እናንተ ስደት ነው የመጣችሁት፣ አብዛኛው ደግሞ ህገ ወጥ ስደት፣ ህጋዊ እንኳን ሳትሆኑ ህገ ወጥ ስደተኞች ናችሁና ህጉን ነው ማወቅ ያለባችሁ። ከዛ በተጨማሪ ያልሆነ ቪዲዮ ነው እሱ ነው እየተባለ ፖስት እየተደረገ ያለው ምናልባት መጀመሪያ ላይ ያስገባሁት ቪዲዮ በትግርኛ ነው የሚናገረው ልጁ። በእርግጥ ነው ይመስለዋል፣ ግን ልጁ ያለው እሱ ያ የተባለው ልጅ ወይም ደግሞ አረቡን ህይወቱ እንዲያልፍ ያደረገው ልጅ አይደለም ይሄኛው የተባለው የሚኖረው ያለው ሰናአ ወይም ደግሞ የመን ነው። የመን ላይ ደግሞ ሱቅ የሚሰራ ነው። ጭራሽ ወደ ሳውዲ አረቢያ ተንቀሳቅሶ እማያቅ ልጅ ነው እና ወጥቶ የተናገረውም ያንን ነው። እኔ ትንሽ ትንሽ እሰማለሁ ትግርኛ። ከዛ ውጭ ደግሞ የሚሰሙት ልጆች ተርጉመው እንደተናገሩት እንደዛ ነው የሚለው። እኔ ጭራሽ እኔን አመሳሰላችሁኝ። ቪዲዮም የተለቀቀው የሆነ እንትን ስንሰራ ነው እንጂ እኔ አይደለሁም እያለ ነው ልጁ። ግን አብዛኛው እንደዛ እንኳን አንዳንድ ጊዜ የቋንቋ ችግርም አለ። እንደዛ ብሎ እየተናገረ እንኳን ኮመንት ላይ ገብተው ስለቴን ላስገባ ወይ የሚሉ ልጆች አሉ። በእርግጥ አሁን እኔ እዚህ ላይ መጥቼ ልጁ እዚህ ቦታ ደርሷል፣ ልጁ እዚህ ደርሷል፣ እንደዚህ ነው ልላችሁ አልችልም። ለምን እኔን አይመለከተኝም። እኔ አስተያየት መስጠት የምፈልገው እየተሰራ ባለው ነገር ነው እንጂ የደረሰ መንግስት ያዘው በእርግጥ ነው መንግስት ይዞታል እየተባለ ነው መንግስት ይዞታል እየተባለ ከመንግስት እጅ እንዴት ወጥቶ አገር ገባ የመን ገባ እናንተ ታውቃላችሁ እየተናገራችሁት ማለት ነው ለሱ አዝናችሁ መስሏችሁ እየተናገራችሁ እዚህ ቦታ ነው እዚህ ቦታ ነው እኔ የማውቀው መንግስት እንደያዘው ነው ትክክለኛ መረጃዎች ራሳቸው ሳውዲዎች ካወጡት ዜና ልጁ እንደተያዘ ነው በእርግጥ እኔ ልጁ ክፉ ነገር እንዲደርስበት አልፈልግም ሰው ነው ሊሳሳት ይችላል። ስተቱ ግን በጣም ከባድ ነው። እኔ ነገ በወንድሜ ወይም ደግሞ በአባቴ በቤተሰቤ ላይ እንዲደርስ የማልፈልገውን ነው። ይህ ነገር ይህ ልጅ ያደረገው ስተት ሊፈጠር ይችላል። አለመቻል አብራችሁ ስትሰሩ መጋጨት ይኖራል። ግን ስደት ስትወጡ ያም ሁሉ ችላችሁ አሳልፋችሁ ትግስት ኑሯችሁ አሳልፋችሁ ችግራችሁን ተስማምታችሁ ያን ነገር እለፍ ብላችሁ አሳልፋችሁ። ካልሆነ ከሰው ጋር ተነጋገርን ወይም ደግሞ ለዛ የሚዳርግ ነገር አለና ያንን ነገር እናደርጋለን ካላችሁ እንኳን ሰው ሀገር ላይ ሀገራችን ላይ ያው አሁን ሀገራችን ላይ ሕግ የለም እንጂ ሕግ ካለ ከባድ ነው፣ በጣም ከባድ ነው። ስለዚህ ለዛም ሰው ህይወቱ ላለፈው ሰው ቤተሰብ አለው ልላችሁ ፈልጌ ነው። ይሄ ልጅ በስደት ነው የመጣው። ምን አድርጎት እንደሆነ ራሱ እናንተ አታውቁም። ልጁ ነው ጥፋተኛው ወይስ ደግሞ ሟች ነው ጥፋተኛው፣ እምታውቁት ነገር የለም። ብቻ የተባለው ልጁ እየተፈለገ እንደሆነ ከዛ በኋላ እንደተያዘ ነው። ግን አንዳንዶቻችሁ ተመሳሳይ ቪዲዮ ላይ ሂዳችሁ ስለ ቴላ አስገባ ወይ ሙስሊሞች ደግሞ አንድ ወር እንጾማለን። አገር ገብተህ ከሆነ የት ነው ያለኸው? በነገራችን ላይ ከእኛ ዜጋና ከዚህ ከሳውዲ አረቢያ ዜጎች አገር ላይ ማን ክብር አለው ብትሉኝ፣ የሳውዲ አረቢያ ዜጎች ክብር አላቸው። ኢትዮጵያ ውስጥ ራሱ ማለት ነው። ይሄን እየመረራችሁ ልትውጡት ግድ ይላል። ክብር ያላቸው እነሱ ናቸው። ኤርፖርት እንኳን ስትገቡ፣ በህጋዊ መንገድ ስትገቡ እነሱና እኛ እኩል እየሄድን ከሆነ ቅድሚያ የሚሰጠው ለማን እንደሆነ የምታውቁ ሰዎች ታውቃላችሁ። ይሄ አንዳንድ ጊዜ እውነት ሲነገራችሁ እየመረራችሁ ዋጡት። ይህ ደግሞ የነሱ ችግር ሳይሆን የኛ የራሳችን ችግር ነው። እዚህ አገር ላይ ገብታችሁ ግን ኤርፖርት እንኳን ለምን ዶክተር አይደለም የቤት ሰራተኛ አይደለም፣ የካምፓኒ ሰራተኛ ለምን ኢንጂነር አትሆኑ? ለምን ዶክተር አትሆኑ? ለምን የፈለገ ባለማዕረግ አትሆኑ? የነሱ ዜጋ እየመጣ ከሆነ እናንተ ቁማችሁ፣ እነሱ ከኋላችሁ መጥተው እነሱ ነው የሚስተናገዱት። ይሄ ደግሞ ለሀገራቸው ለዜጋቸው ያለውን ክብር ነው የሚያሳየው። ለምን እነሱን የራሳቸውን ዜጋ ሳያከብሩ እኛን ለምን አላከበሩንም አንልም። ለምን እኛ ሀገራችን ላይም ክብር ስለሌለን። በተለይ ደግሞ ከአረብ ሀገር የምንሄድ መኖሪያ ፍቃድ ይኖርሽ ምንም ይኖርሽ ምንም ይኖርሽ እንዴት እንደሚያረጉ እንደውም ጭራሽ መኖሪያ ፍቃድ ያለን ሰዎች እንሻላለን። ነጭ ወረቀት ይዘው የሚገቡትን እንዴት እንዴት እንደሚያረጓቸው እኔ በአይኔ ስላየው ምስክር መሆን እችላለሁ። እና መከበር ስትከበሩ ራሳችሁን ስታከብሩ ነው ሌላም ሰው የሚያከብራችሁ። እና ምልላችሁ ነው ዛሬ የመጣሁት። እየተሰራጨ ያለው ቪዲዮ የልጁ አይደለም። ልጁ እንደተያዘ ነው እየታወቀ ያለው። ከዛ ውጭ ግን ደግሞ አይ አልተያዘም ብላችሁ የምታስቡ እዚህ ቦታ ደረሰ፣ ዛሬ በዚህ ሄደ፣ በዚህ ሄደ ብላችሁ ስታወሩ ያ ነገር ለነሱ እየጠቀማቸው እንደሆነ ልነግራችሁ ነው የመጣሁት። ከዛ ውጭ ደግሞ ስደት ስትወጡ የዛን የምትሄዱበትን አገር ባህሉን፣ ወጉን፣ ሕጉን አክብራችሁ ልትኖሩ ግዴታችሁ ነው። ግዴታና ግዴታ ነው። የእነሱን ግዴታቸውን ስታከብሩ ነው የእናንተ መብት የሚከበርላችሁ። ና ይህንን ለማለት ነው እዚህ መጀመሪያ ላይ ቪዲዮ ያስገባሁት ልጅ እንግዲህ የመን እንደሚኖር ጭራሽ ወደ ሳውዲ አረቢያ ተንቀሳቅሶ እንደማያቅ አሁንም በስራ ላይ እንደሆነ እየተናገረ ነው ያለው ልላችሁ ነው የመጣሁት። ዛሬ ይህንን ልላችሁ ነው የመጣሁት። አዲስ ነገር ካለ እመለሳለሁ፣ በእርግጥ ነው እመለሳለሁ ግን ይሄን ልላችሁ ነው የመጣሁት። በሌላ ቪዲዮ እስከምንገናኝ ሰላሙን ሁሉ